አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራቸው የቻናል ተከታታዮች እንዴት ናችሁ? ከእኔ ጋ አልሐምዱሊላህ ረብል አለሚን። እስኪ የዛሬ ውሎ የላሳያችሁ እንግዲህ ገበያ ነው። እንግዲህ ያው አርፍጄ የመጣሁት በነገራችን ላይ በጊዜ ነው የተበተነው ገበያው በተኩስ ምክንያት እና ያው እነዚህ ገዛዝቼ ነው የመጣሁት እነዚህን ነገራቶች። ያልገዛኋቸውም አሉ። ያው ሆዴን ስለሚያመኝ አንዳንድ ለሆዴ ብዬ የምቀምመው መድኃኒት ነበረኝ እንደዚህ ነጭ ሽንኩርት፣ ዝንጅብል፣ ጥቁር ፌጦ እንደዚህ ቅጠላ ቅጠሎችን። ያው ዛሬ ማክሰኞ ከሌላ ቦታ ሰዎች በጣም ስለሚመጡ አምጡልኝ ያልኳቸው ሰዎችም ነበሩ እና ያንንም ለመቀበል ምናምን ሂጄ ነበር ገበያ። በነገራችን ላይ ወላሂ ገበያ መሄድ ጫጫታው እንዴት እንደሚያስጠላይ በቃ ያመኛል። ስመለስ ሲጀመር። መሄድ አልፈልግም ነበረ ያው ግን እነዚህን ነገራቶች ማሳካት ስላለብኝ ሄድኩኝ ግን ሌላ ታክልቶችን ምናምን ወላሂ ሳልገዛ ነው የመጣሁት ማለት ነው በድንጋጤ ያው ተኩስ ነበረ መጀመሪያ አካባቢ ላይ የእጅ ተኩስ ነበር ከዛ በኋላ ከባድ መሳሪያ ሲተኩስ ምናምን ወላሂ ድንብርብር ሰው ማለት ነው እና ሰው ድንብርብር አለና ሁሉም ወደ ቤቱ ሲመለስ የሚገርማችሁ ነገር እንደዚህ ተኩስ ሲተኮስ ማለት ነው የሚያጣራ ሰው የለም፣ ምንድን ነው እንደዚህ እኛ ጋ ነው ወይ ምናምን እንደዚህ በቃ ድምፁ ተራራ ላይም ቢሆን የሚያርፈው በቃ በጣም ይረብሻል ድምፁ ሲረብሽ፣ በቃ ሰው በቃ አንዱ በአንዱ ላይ ነው የሚሮጠው። ወላ በጣም ነው የሚገርማችሁ። እና እንደዛ በቃ ይታመሳል በቃ ገበያው በሙሉ። እና እንደዛ ታመሰ ገበያው አንዳፍታ ከዛ ሁሉም የሚገዛውን ትቶ የገዛውን ማይገዛውን ዝም ብሎ ሁሉም እቃውን ረስቶ ምናምን እንደዚህ ነው የሚሄዱት፣ ማለት ነው መረጋጋት አንዳንድ ጊዜ ጥሩ ነበረ። ነገር ግን ያለው ሁኔታ ድምፁ በጣም ስለሚረብሽ እና እኔም ተደናብሬ፣ ያው እነዚህን ብቻ በጠዋት የገዛኋቸው ነበሩ እና እነሱን ገዝቼ ሌላ ነገራቶችን የምገዛቸውን ረስቼ መጣሁኝ። ሁላችንም ነጋዴውም በላተኛውም የሚገዛው ሁሉም እየተንጋጋ ወደ ቤቱ ተመለሰ እና ወላሂ የሰሜን ወሎ ስቃያችን መቼ እንደሚያልቅ አላሁ አለም። ዱአ አድርጎልን ወላሂ ኑሮ ውድነት በዛ ላይ በጣም ተወደደ። በቃ እንደዚህ ዛሬ ደህና ነው ስትሉ ነገ ደህና አይውልም። በቃ ብቻ አልሐምዱላ። በጣም ከባድ ነው ወደኛ አካባቢ እስኪ ዱአ አድርጎ ሁላችሁም እና እስኪ ሽንኩርት ገዝቻለሁኝ ሌላ ሌላ ጎመን ቀይ ስር ምናምን ለመግዛት ነበረ የሄድኩት ሽንኩርት ብቻ ገዝቼ የመጣሁት። ቲማቲም ራሱ አልገዛውም። እና ሎሚው ደግሞ ይሄ ስለሚያስፈልገኝ ለመድኃኒቱ መቀመሚያ ሎሚዎችን ገዝቻለሁኝ። አስር አስር ብር ናቸው። የሚገርማቸው አስራ አምስት ብር ሀያ ብር ነበረ ያው ደህና ነው ያገኘሁት ብዬ አስባለሁኝ በአስር ብር ገዝቼ አስር አስር ብር ገዝቼ መጥቻለሁኝ። ያው ለመድኃኒት ግዴታ ስለሚያስፈልገኝ ይሄ ደግሞ እንደምታዩት ጥቁር ፌጦ ነው። በጣም መድኃኒት ነው ጥቁር ፌጦ። የሚገርማችሁ ነገር በተለይ ለሆድ በጣም አሪፍ ነው። ውድ ቢሆንም ይህን አምሳ ብር ነው፣ እንትን በትንሽ እንትን ተሰፍራ ማለት ነው። ከፊሊት በታች ያለች መድና ምትባለው አልጅ አደለ፣ በዛች ተሰፍራ ሀምሳ ብር ማለት ነው። ይሄም ጥቁር አዝሙድ ነው። ይሄ ደግሞ ይህም ሀምሳ ብር ማለት ነው። ቀረፋለኝ ቀረፋውም ሀምሳ ብር እና እነዚህን ገዛሁኝ። ሌላ ደግሞ የገዛሁት ይሄ ምስር ነው። ምስር የሀገርስጡ ያው ለምሳ ልሰራው ፈልጌ እንዳጋጣሚ ፊት ለፊት ሳገኘው ቶሎ ብዬ ለመምጣት በድንጋጤ ይህን ቶሎ ገዝቼ መጣው። ሌላ ድንች ምናምን ስላልገዛው ማለት ነው። የሚገርማችሁ ነገ ትምህርት ቤት ያው ልጄ ድንች ነበር የምትወስደው ፕሮግራሙ እንደዛ ነው፣ ግን ሳልገዛ ነው የመጣሁት። ብቻ አልহামዱሊላ በሰላም ቤታችን ከገባን ጥሩ ነው እዚህ ጋር ደግሞ ማር ገዝቻለሁኝ ማር አንድ ሽብር ነው በጣም ውድ ነው በነገራችን ላይ ማር ማለት ነው በጧት ነው ነገር የገዛውት ከገበሬ እንዳገኝ ብዬ ማለት ነው እና እንደምታዩት ትንሽ ይየናት ማሪቱ ማለት ነው ያው አንድ ማርቲም እንኳን አትሞላም እና አንድ ሺህ ብር ገዝቻለሁ። ይቺን ማር እላችኋለሁ ወዶችዬ ይሄ ወይ ዝንቦቹ ደግሞ መከራ። እና ለመድኃኒት መቀመሚያ ግዴታ ስለሚያስፈልገኝ ነው። ሆዴ እንደነገርኳችሁ በጣም ነው የሚያመኝና እስኪ የተጠቀመ ሰው እንደዚህ ሁኝ ተጠቅሜ ያው መፍትሄ አግኝቻለሁኝ ምናምን፣ መቼም ከታመመ የታመመ ሰው እንደዚህ ነው የሚገኘው መድኃኒት እና ያው በሽታችን አንድ አይነት ሲሆን እንደዚህ እንደዚህ አድርገሽ ብትጠቀሚ ሲሉኝ ብነሱ በተጠቀሙት መልኩ ይሄንን ገዛው ማሩን ማለት ነው። ከዛ በማሩ ሌላውን እየፈጨሁኝ እጠቀማለሁ። ጥቁር አዝሙዱንም ፈጭቼ ጥቁር አዝሙድ በነገራችን ላይ እንደ ሸሪያን በጣም አሪፍ መድኃኒት ነው። ማርም እንደዛው ነጭ ሽንኩርትም እንደዛው እና እነዚህ እነዚህ ነገራቶች አሪፍ ናቸው። እዚህ ጋር የተጨመረው ግን ቀረፋ ጨምሬበታለሁኝ። ሌላው ነገር ደግሞ ቅጠሎች እንደነገርኳችሁ የማሳየች ይሆናል። ቅጠሎቹን እነዚህ ናቸው። ይሄ ምንድን ነው የሚባለው? ተገድራ ነው ምናምን የሚባል ከሆነ ዛፍ ላይ የሚወጣ በጎን ቀጥሎ የሚወጣ ማለት ነው። እንደዚህ አይነት ነገር ነው። እሱን አምጥቻለሁኝ። ይሄንን ያው ፈጭቼ እሱንም አንድ ላይ ለብቻ ለብቻ እየፈጨሁኝ ነው የማቀላቀለው ከማሩ ጋር ማለት ነው። እና ይሄንን ይመስላል አንደኛው ቀጠል። ይሄንንም እንደዚህ ይቀጠረበት ሰላቱል አስር ያመጡልኝ ማለት ነው። ከወልተኬ ይዘውልኝ መጥተው ነው እንደዚህ ወደ ጎረቤት ምናምን አምጡልኝ ብዬ ከገጠር ከዘመዶቻቸው አመጡልኝ ማለት ነው። አላህ ይስጣቸው በዚህ አጋጣሚ። ሌላው ደግሞ ትርንጎ የትርንጎ ቅጠል ነው። ይሄም ተጭቅጭቆ እንደዚሁ አብሮ ማሩ ጋር ይለወሳል። ይሄም በጣም አሪፍ ነበረ። ይሄንንም አማቶቼ ናቸው ያመጡልኝ ማለት ነው። እነሱን አታክልት ምናምን ነበራቸው አምጡልኝ ብዬ አመጡልኝ። አላህ እድሜያቸውን ያርዘመውና እና ይህንን ይመስላል ቀጠሉ ይህም አብሬ ሊጠቀመው ነው እና እነዚህ እነዚህ ናሳክ ቸመጥቻለሁኝ። ያው ገበያ የሄድኩ ስለዚህም ነበረ እና ገበያ የመሄድ አልወድም፣ በነገራችን ላይ ጫጫታው፣ እንደነገርኋችሁ ሆቹ። ይህ ነጭ ሽንኩርት እንደምታዩት መቶ ብር ነው የገዛሁት፣ ተፈልፍሎ መደብ በመደብ ነው የሚሸጠው። ዝንጅብሉ ደግሞ ሀምሳ ብር ነው ማለት ነው። እና እንደዚህ አድርጌ አሰካክቼ ገዛዝቼ መጥቼ ነበረ። የቀሩ ነገሮች ለመድኃኒቱ በጠዋት ስላሳካሁኝ የቀሩ ነገሮች የሉኝም አልሐምዱሊላ። ሌላ እንደዚህ ለቤት ድንች ምናምን ምገዛቸው ነበሩ፣ እነሱን ሳልገዛ ነው የመጣሁት። እና ብቻ በጣም ከባድ ነው። አልሐምዱሊላ። እና እናቴ እንደነገርኳቸው ነጋዴ ነበረች፣ ተነስታ ከገበያ ህሳም አብረን ነው የገባ ነው ቤት ማለት ነው። ያው ስድስት ሰዓት ሳይሆን አምስት ሰዓት አራት ሰዓት አካባቢ ነው ሲጀመር ተኩስ የነበረው። ከዛ ያው እየባሰበት ከባድ መሳሪያ ሲወድቅ ነው ሰው መቼም በጣም የሚደነግጠው ድምፁ ስለሚበዛ እንደዛ ሲሆን ድምፁ በዛ ብንና ተደንባበር ብቻ። አልሐምዱሊላህ ሁሉ ሰው በሰላም ወደ ቤቱ ተመልሰዋል። ያው ካለ ሰዓት ሰው ቢበተንም ገዛለሁ ያለውንም ትቶ የሸጠዋለሁ ያለውንም ብሎ ያመጣውን ቀርቶ ያው ዋናው በሰላም መመለሳችን ነው፣ ወደ ቤታችን በሰላም መግባታችን ነው፣ ልጆቻችን ጋር በሰላም መገናኘታችን ነው። አልሐምዱሊላህ ለዚህ ከበቃን ብለናል። ሁሉች ያላህ ደግሞ ሰላሙን ያምጣልን ወደኛ። ወደ ሰሜን ሁሉ በጣም ነው የሚያሰጋው ሁሉ ነገር እና በጣም ዱዓ አድርጉ አላህ ይድረስልን። ላችኋሉ ውዶችዬ፣ ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከምመጣ አላህ ሰላማችሁን ያብዛው፣ አገራችንን ሰላም ያደርግልን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ